አሁን ለምሳሌ ሲመሰረት ወይ በፕሮጀክት ከሆነ አግሪመንት ፈጽሞ ነው የሚመጣው። አገልግሎትም የሚሰጥ ከሆነ ከተለያዩ ቢዝነሶች ጋር ውሎችን ይፈርማሉ። ስለዚህ ውሎቹ ሲፈርሙበት ዶክመንቴሽኖቹ ውሎቹን ሁሉንም ውሎች ከኤክስፔንስም ሳይድ ሊሆን ይችላል ከገቢም ሳይድ ያላቸውን ውሎች በአግባቡ መቀመጥ አለባቸው። አንዳንድ ጊዜ የሚገጥመው ምንድን፣ አሁን ዶክመንቴሽን ላይ የቤት ኪራይ ለምሳሌ ኤግዛምፕል ብንሰጥ የቤት ኪራይ የሁለት ዓመት ዛሬ ላይ ልንከፍል እንችላለን። ስለዚህ ዛሬ የከፈልንበት ኢንቮይስ ላይ ይቀመጥና ከዛ በኋላ የለም ከሁለት ዓመት በኋላ ለምሳሌ የት አለ እኛ ኤክስፔንሱን እያስያዝን ነው፣ በየዓመቱ እስከ ሁለት ዓመት የት አለ ሲባል ይታጣል። ምክንያቱም ምንድን ነው ከኢንቮይሱ ጋር ከአግሪመንቱ እዛው ተደርጎ ለብቻው አንድ ላይ ተቀምጧል። ስለዚህ ለማግኘት ይከብዳል እና ድጋሚ ወደ ሁለት ዓመት ሄደን እንደገና ትሬስ ማድረግ አለብን ማለት ነው። ስለዚህ እንደዛ ከማድረግ ይልቅ የአግሪመንት ዶክመንቴሽናችን ከሰነድ አያያዝ ይጀምራል። ስለዚህ አግሪመንት ዶክመንቴሽኖቹን ለብቻ እንዲሁም ደግሞ የገቢና የውጪ ሰነዶቻችንን በደንብ ቦክስ ፋይላችን ፕሮፐር መሆን አለበት። ምክንያቱም አምስት ዓመት አስር ዓመት ልንይዛቸው እንችላል።